ይህን አባባ አንቁን ሰራቻቸው እኔም አዝም ብዬ ከዚህ ቤት ውስጥ አልወጣም። የሆነ ነገር ሳላደርግ ብላ እንግዲህ ካሌብ አሁን ለታ ጉሮሯዋን አንቋት ነበር ያንን ምክንያት በማድረግ ታመም ያለው መንቀሳቀስ አልችልም ያዞረኛል እያለች አባባን መበቀል እየፈለገች እንግዲህ ያሰበችውን እያሳካች ትገኛለች ማለት ነው አባባ አሁን ላይ ያላሰቡት ነገር ገጠማቸው የፈሩትም ነገር ነው ጭምር ምክንያቱም እነዚህ ሰዎች ይበሉኛል ከዚ ቤት አስወጣልኝ፣ ወይም ፖሊስ አምጥቼ ነው ከዚ ቤት ሁላችሁንም የማስወጣው። ካሌ እባክህን ጠራርጌ እንዳላስወጣችሁ፣ ወይ ደግሞ እኔ ቤቱን ትቼላችሁ ሌላ ቤት ተከራይቼ እኖራለሁ እያሉ እሳቸው ቤቱ አስጠልቷቸው እያመሹ ይገባሉ። ወይዘሮ ቲናም ይሄንን ምክንያት አድርጋ ይሄን ሰውዬማ መግደል አለብኝ ፣ ተይ አንቺ የፈለገ ነገር ጨካኝ ቢሆንም ምንም ግን አድርጎሽ አያውቅም። አንቺ ነሽ እስከዛሬ ዛሬ ግብ ስትነር የሰሪበት የኖርሽው ተይንጂ ቲና፣ ወደ ራስሽ ተመለሺ አላት ዳኒ። ተውባክ ምክርና ሻወር ከራስ ይጀምራል አለችው። ከዚያም በአራት መቶ ሺ ብር እንግዲህ ሰው ገዝታ አባባና ግታ እንዲገሉለት አደረገች። ግን እሷ ታምሜያለው መንቀሳቀስ አልችልም ራሴን ያዞረኛል እያለች ብዙ ሰበብ አበዛች ቤት ውስጥ። ካሌብም ደግሞ ከዚህ በለጠ እዚህ ቤት ውስጥ መቆየት አትችይም አለ። በለዚያ እኔ ጨረስሻለሁ እንደጀመርኩት። ቲና ከዚህ ቤት ውስጥ በጸባይ ብትወጪ ነው የሚሻልሽ ቢላትም የፈለግከውን ነገር ማድረግ ትችላለህ፣ እኔ ግን ሚስትህ ነኝ ከዚህ ቤት ውስጥ ሳይሻለኝ የትም አልሄድም አለችው። እሱም ደግሞ በጣም ተናደደ እና እችን ሴትዮ ምን ላደርጋት? እሺ ምን ማድረግ ነው ያለብኝ እችን ሴትዮ እያለ በጣም ተናደደ። ከዛም ዳኒ እባክሽን ድብቅ አትሆኚ እያንዳንዱን የምታደርጋቸውን ነገር እንኳ እስቲ አማክሪ። በፍጹም እስካሁን ያማከርኩ አንዱም ሲሳካ አላየሁም። አሁን ደግሞ ብቻዬን እስቲ ልሞክረው ማይማንንም ማንንም ምክር ሳልፈልግ አለችው። በኋላ ግን የማያመጣብሽ ጣጣ በጣም ከባድ ሊሆን ይችላል። ምንም አያመጣም፣ አትፍራ። ከቻልክ ዝም ብለህ ከጎኔ ይሁን፣ ካልቻልክ ግን በቃ ዝም በል ዝም እንዳልከው አለችው። ከዛም ዳኒ ምን ማድረግ እችላለሁ፣ መቼም አንቺ ሰው ሲልሽ አሰሚም ብቻ፣ ተጠንቀቂቲና ሰውዬውም ጠማማ ሆኗል በዛ ላይ ቤት ፈልጉ አሁንም እዚሁ ናችሁ እንዴ ሀውልት ልሰሩ ነው እንደ ቤቴ ውስጥ እያለ እየጨቅጨቀኝ ይገኛል ስለዚህ ባክሽንቲና ተጠንቀቂ እነሱ ቢጠነቀቁኝ ቆይ ነው የሚሻለው እኔ ያቀድ ኩላቸውን ማንም ሰው አያውቅም አንተ ራስህ ብትጠነቀቅ ይሻልሃል አለችው ዳኒ ቆይ ለምንድን ነው የምታደርጊውን ነገር ለእኔ የማትነግርኝ ሲላት በፍጹም ለማንም አልነግርም ነገሩ ሲሳካ እነግረሃለሁ። አሁን ከነገርኩ ግን ለእኔም ህይወት ለአንተም ህይወት ጥሩ ስለማይሆን አልነግርህም አለችው ዳኒም በጣም ተጠራጠረ ተጠራጠረና እቺ ሰውማ የሆነ ያሰበችው ነገር አለ ምን ማድረግ እችላለሁ አለ እስቲ ቆይ ለማንኛውም እደርስበታለሁ ከእኔ ተደብቀው የሚቀር ነገር የለም ቲና እያለ ብቻውን ማውራት ጀመረ ዳኒ ከዛም ቲና እኔ እሰራላችኋለሁ በእርግጥ ካሌ ምንም አላደረገኝም። ዋነኛው ንብረቱ ያለው እዚህ የማይረባ ሰውዬ ጋ ስለሆነ እያንዳንዱን ነገር ዋጋ አስከፍለዋለሁ። እኔ ቲና ነኝ። በጸባይ ለያዘኝ በጸባይ እያዛለሁ፣ በጸባይ ላልያዘኝ ግን በጣም መጥፎና ጨካኝ ሴት ነኝ። አሳያቸዋለሁ እያለች እንግዲህ ሰዎቹን በገዛ ንብረታቸው ሰላም እያሳጠቻቸው ትገኛለች። ካሌብም እቺ ሴትዮማ ታማለች፣ ምን ማድረግ እችላለሁ? ትሁት ውጪ ብላትም ልትወጣልኝ አልቻለችም። እሽ ምላደርጋት ካሌብ? እሷ እንደዚህ በቀላሉ የምትጧ ሰው አይደለችም። አሁን ከበፊቱ ይልቅ አሁን መጠንቀቅ ይኖርባቸዋል አለችው ትሁት። ከዛም እንዴት ላደርግ ይኸው በቃ እጄ ላይ ኮ ጦስ ሆኗ ነበረ። እንዴት ላደርግ? አይ እንደዚህ ሳይሆን አልወጣም ካለች በቃ የኔና እሷ ነገር አብቅቷል ብለህ ወይ በህግ ተፋቱ። ማይሆን ከሆነ ግን አባዬ ብዙ ነገር አድርሳበታለች። ከዚህ በኋላም አባዬ ልትገለው ትችላለች። ካሌብ እባክን የሆነ ነገር አድርግ። አባዬም እኮ እውነት አለው፣ ከደረሰበት አንጻር ነው እነዚህ የሚሆነው። ስለዚህ ከጠላት ጋር ደግሞ አንድ ቤት ውስጥ መኖር በጣም ከባድ ነው አለችው ትሁቴ። ከዛም እስቲ ምን ላድርግ? ግራ ገባኝ እኮ ትሁትዬ እያለ ካሌብ ግራ ገባው። ከዛም ዳኒ አባዬ ቆይ ልጅህ እንዴት እንደዚህ ያደርጋል? ለእሷ አኮ መሞት ሲያንሳት ነው ካደረገችው ድርጊት አባዬ። አንተ አዎ፣ ምን ነው በደለኛው እኮ እኔ ነኝ። ግን ልጅቷ አታሳዝንህም እንዴ አባዬ? ምን ታሳዝነኛለች? እሷ አኮ አታሳዝነኝም፣ ምክንያቱም ስራዋ ነው። እኔ ግን የሚያሳዝነኝ አንድ ልጄ እስር ቤት መግባቱ ነው። ስለዚህ በፍጹም አታሳዝነኝም እሷ አሉ አባባ። በጣም ትገርማላችሁ፣ ጨካኞች ናችሁ ሁላችሁም እሷ አንድ ነገር ብትሆን የምንለቃችሁ ይመስላችኋል እንዴ? ህግስ የሚለቅ ይመስላል? አባዬ ሰላም ወድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁ ደህና ነኝ። እንግዲህ ወይዘሮ ቲና አባባን ጉድ ሰራቻቸው ማለት ነው። አለ ሳልሳ አሞኛል፣ ቆርጦኛል፣ ፈልጦኛል እያለች አባባን ጉድ አረገቻቸው። ከዛም ቲና እኔ እንደዚሁ በቀላሉ ከዚህ ቤት ውስጥ አልወጣም፣ የአንድን ሰው ህይወት ነው እዚህ የመወጣው እንጂ እያለች እንደፎከረች ፉከራዋንም እውነት አደረገችው ማለት ነው። በሚያሳዝን ሁኔታ አባባን ቤቱ ስላስጠላቸው ውጪ እያመሹ ነው የሚመጡት። ከዛም አባዬ እባክ ያስጨነቀን ኮ ምንድነው ይሄ ሁሉ እንደዚህ ውጪ የምታመሸው? በሰላም በጊዜ ብትገባ አይሻልም እንዴ ሲለው ካሌብ የማ ቤት ነው የምገባው? ከዚህ ቤት ከወጣችሁ ልጅ ውጡ፣ ፖሊስ አምጥቼ ምንቅር አድርጌ ሳላስወጣችሁ አለበለዛ እኔ ከጠላት ጋር መኖር ስለማልፈልግ ቤት ተከራይቼ ለራሴ መኖር ጀምራለሁ፣ አሉ አባባ። እንዴ ተው እንጂ አባዬ፣ እንደዛማ አታድርግ እንጂ እንዴት፣ ቤቱ እኮ ያንተ ነው። ስለዚህ ቤትን ጥለ የት ነው ምትሄደ? እና ልሙት እንዴ? ይገሉኛል። በቃ አሁን ላይ ፍራቻ እየተሰማኝ ነው። ምክንያቱም እሷ ብዙ ነገር አታለች፣ የፈለገችውን ስላላገኘች ልትገለኝ ስለምትችል መጠንቀቅ አለብኝ አሉ። እኮ ውጪ ማምሸቱ አይደለም ጥንቃቄ ማድረጉ እና ድሮ ይተው ከሆነ መጠጥም ደግሞ ተመልሰበታል። ወድጄ መስሎህ ነው እየጠጣው ያለሁት? ለማንኛውም እሷ ከዚህ ቤት የማትወጣ ከሆነ እኔ ለራሴ ቤት እየፈለግኩ ነው። ቤት ካገኘው ራሴ ውልቅ ብዬ እወጣላችኋለሁ አለ በለዚያ ግን የሚከተላቸው ለእያንዳንዱ ነገር መጠንቀቅ አለባችሁ፣ አልሆ አባባ። ከዛም እኔ መቼም ከዚህ ቤት አልውጣም ለማንኛውም ሚስትህ ነኝ ልትንከባከበኝ ይገባል አለበለዚያ ከዚህ ቤት ከዚህ ቤት ምን ጨርሸዋ እሱን ጨረስኩትም አልጨረስኩትም ካሉ የመልህን ብቻ አድርግ አሁን ትሁት ቡና እንድታፈላልኝ እፈልጋለሁ አንተ ደግሞ ጁስ እንድትሰራልኝ እፈልጋለሁ የእውነት በይ እስኪ እሺ አባዬ ስመን ይስራልሽ እና ላትንከባከበኝ ነው ሴትዮ ታመሻለ እንዴ ለምንድን ነው ሰው ሲናገርሽ የማሰሚው አንቺ? ቆይ ምንድን ነው እሱ ችግርሽ? እየ ያላትን እሷ ግን በጣም አማው ዝም ብላ የራሷን ብቻ እሷ ያቀደችው እቅድ ነበረ። ከዛ ማሞኛል እያለች ሰበብ እያደረገች ሰው ሳያት እየወጣች ሰው እየሆን አባባ የሚገልላትን ሰው እያገኘች ትመጣለች። ብርድ ልብሱን ሰው የተኛ አክል አስመስላ ሸፋፍናት ራሱ አድርጋበት ዳኒ ሆዬ ገለጥ አርበው ሲያየው እሷ የለችም ደንግጦ ትሁት ስትመጣ ተይ በቃ ትተኛ አን ረብሻት እኔ እንውጣ ብሎ ወጣች እንዴ ልጇ መሆን እንዴ እያለች ትሁት ግራ ተጋባች ከዛም ቲና እይሰራላችኋለሁ ከዛም ዳኒ ዞሮ ዞሮ አገኛት አንቺ የት ነው የሄድሽው ግን ደግሞ እንደዚህ አይነት ዘዴ ከየት ነው ያመጣሽው ብርድ ልብሱን ትራስ አልብሰሽ የሄድሽው የት ነው ምን ላድርግ ድናለች ብለው እንዳይነቁብኝ ብዬ እኮ ነው ወክል አደርግ ብዬ ለዛም ደከመኝ። እውነት በይ እስኪ አንጂማ ወክ አይደለም የወጣ፣ ሹቲና የሆነ የምታገኘው ሰው አለ መሰለኝ በድብቅ። ምን ማለት ነው ደሞ እሱ? አይ እንደዛ መስሎኛል። ምክንያቱም ስልክሽ ላይ የሆነ ማላውቀው ቁጥር አይቻለሁ አላት ዳኒ። እንዴት የኔ ስልክ አንተ ለእኔ ሳትነግረኝ ታነሳለህ? በጣም ነውር እኮ ነው። ለምን እንደዚህ ታደርጋለህ? የሰውልክ ስልክ መንካት ምን ችግር አለው? ያንቺን ስልክ ብነካ ችግር አለው እንዴ? አዎ አለው። መንካት የለብም የኔን ስልክ በፍጹም አለችው። ማለት ነው እንግዲህ አባባን እሷ ለካ አባባን ለማሳገትና ለማስገደል እያሰበች ነበረ። ዳኒም ደግሞ አሁን ላይ መሞቱን ባልደግፍም እያናደደኝ ስለሆነ አሳብሽን እጋራሽ አለው አላት ዳኒ። ከዛም እኮ ለዚህ ነበር እኮ ሀሳቤን የሚጋራኝ ሰው የምፈልገው። ጎበስ አሁን ወደ መስመርህ እየገባህ ነው። ስለዚህ ከኔ ከኔ ጎን መቆም አለብህ አለችው። እሱም ደግሞ እቆም አለው። ግን ደግሞ እየተጠነቀቅሽ መሆን አለበትና እነኚህ ሰዎች ካወቁ ከባድ ችግር ስለሚፈጠርብሽ ብትጠነቅቂ ነው የሚሻለሽ። አታስብ፣ ስለ ጥንቃቄው እኔ ራሴ ለራሴ አላንስም። ታያለህ ይህ ሰውዬ